የሲዮን ሰቱን ስቃዩን እያየች ለፍጥረታት ሁሉ ድንግሎይ ታዝናለች። የዚህ ዓለም ነገስታት እንኳን አውቀብን ያላወቁት ብንን ገምተው ያጠፉናል። እሱ ግን እያወቀ ነው የሚችለን ይሄ ቸር ንጉስ ነው። የዚህ ዓለም ነገስታት አንድ ሰው በመዳኑ ብቻ አይደለም የሚደሰቱት። መቶ ሺህ ሰው ሙቶ ደሙን አፍስሰው ራሳቸው ገለው እንኳን ማታ ደግሰው ሲራጩ ሲበሉ ሲያድሩ ቅርጥ አይላቸው። እግዚአብሔር ግን አንድ በግ ሊፈልግ መጣ። ሰው ያልሆነውን ሁሉ ሰው አድርጎ ያቆመን ቸር ንጉስ ስለሆነ እንደ ንጉስነቱ ቢፈርድ መቅደስ ውስጥ የሚቆም ካህን የሚያስቀድስ ምእመን አይገኝም ነበር። ቀበሮ የነበርነውን በጋ አስመስሎ፣ ኩላ የነበርነውን እረኛ አስመስሎ፣ አውሬ የነበርነውን ሰው አስመስሎ ያቆመን ንጉስ ብቻ ሳይሆን ቸር ንጉስ ነው። እግዚአብሔር ቸግሮት የሚያበድረው የለም። እግዚአብሔር ርቦት የሚያበላው የለም። እግዚአብሔር በርዶት ቁራጭ ልብስ የሚጥልለት የለም። እግዚአብሔር ታሞ የሚጠይቀው የለም። እግዚአብሔር እውቀት ቸግሮት የሚያስተምረው የለም። የመጣበት ቸር ንጉስ ስለሆነ ነው። አሁን እናንተ እግዚአብሔር ያሳያችሁ ሀብታም ብትሆኑ የምትለውጡት ሰላሳ ልብስ ቢኖራችሁ የተቀደደ ልብስ መልበስ ትፈልጋላችሁ? የሚጠብቀን እረኛችን፣ የምንመገበው መስዋዕታችን፣ የሚያስታርቀን ሊቀ ካህናታችን፣ የህይወታችን ራስ ትንሳችን ኢየሱስ ክርስቶስ ሊጠብቀን ሊፈልገን ተወለደ። አያችሁ ከብቶችና ላሞች እውነተኛ እረኛቸው ክርስቶስን አውቀው ትንፋሻቸውን ገበሩለት። ሲወለድ ሰዎች ግን እጆቹን እግሮችን የፈጠራቸውን እብስት ያበረከተላቸውን እጆች ቸነከሩ። ሐዘን ለመጀመሪያ ጊዜ ለእኛ የደረሰን በእናታችን በሔዋን ጆሮ ነው። እንኳን ደስ ያላችሁ የሚል ደስታ ደግሞ ለመጀመሪያ ጊዜ የሰማነው በእናታችን በቅድስት ድንግል ማርያም ጆሮ ነው። የድንግል ማርያም ብስራት፣ የእግዚአብሔር ደስታ፣ የመላእክት ደስታ፣ የነቢያት ደስታ፣ የሐዋርያት ደስታ የሰማይና የምድር ደስታ የቤተ ክርስቲያን ደስታዋ ነው። ከነገስታት አንዱን አይደለም የወለደችው የነገስታትን ንጉስ ነው። ከመላእክ አንዱን አይደለም የወለደችው የመላይክትን ጌታ ነው። ከነቢያት አንዱን አይደለም የወለደችው የነቢያትን አምላክ ነው። ከሐዋሪ አንዱን አደለም የወለደችው የሐዋርያትን መሰረት ነው የወለደችው። ከሰማይታት አንዱን አይደለም የወለደችው የሰማይታትን አክሊል ነው የወለደችው። ከመነኮሳት አንዱን፣ ከጻድቃን አንዱን አይደለም የወለደችው የመነኮሳትን ተስፋ ነው የወለደችው። ድንግል ማርያምን የእግዚአብሔር እናት ማለት እንደ ቀላል ወገን የሚወግ አይደለም። ነቢያት ወደ እግዚአብሔር ሲቀርቡ ጌታችን ብለው ይቀርባሉ። ሐዋርያት ሲቀርቡ አምላካችን ብለው ይቀርባሉ። መላእክት ሲቀርቡ ንጉሳችን ብለው ይቀርባሉ። መነኮሳት፣ ጻድቃን፣ ሰማዕታት ሁሉ እንዲህ ብለው ይቀርባሉ። ድንግል ማርያም ወደ እግዚአብሔር ስትቀርብ ልጄ ብላ ትቀርባለች። ኦርቶዶክስ ተዋሕዶ ሃይማኖት ከእግዚአብሔር የተገኘ ሃይማኖት ነው። እግዚአብሔር ወርዶ ያስተማረው ሃይማኖት ነው። ከሰው የተገኘ ሃይማኖት ሃይማኖት አይባልምና። አሁን አንዳንድ ቀን አይጨንቃችሁም? ሁን እንዲሁ እንዲሁ እግዚአብሔር የሚባለውን ክፉ ባለስልጣን እንዲሁ ቢደፋው ብላችሁ አታውቁም እንዲሁ ገሌም ቢደፋው ሲሆን ልኮ ዝባ ያርፍ ነበር ይላል። ገሌ የሚባለው ክፉ ጳጳስ ቢሞት ገሌ የሚባለው ቄስ ቢሞት እዚህ ሁሉ ነገር መናፍቃ ነሆን እንዲሁ ቢፈጃቸው ምን ቸገረው ሁሉ መጁ እንዲሁ እኛ ከምንጨነቅ ይላል። እናንተ እንዲ ዳዊቱ በትራሴ አርጌ አማትቤ እንዲሁ እንዲሁ አይፈራም አትሉም። አንዳንድ ጋር በጸለይ ቁከልማ ይብሰዋል፣ ህልሙ ራሱ ይመጣበታል ይላል። አንዳንድ ሰው ማለት ነው። ግን ሃይማኖት ለምንድን ነው? ጸሎታችን እንዴት ነው? አያስፈራራውም እግዚአብሔርን እየጠራን የሚመጣ እንድ ሰይጣን ድንጋዩን ፈንቅሉት። ከድንጋዩ ስር ምን አለ? ትል አለ። ያ ድንጋይ ተጭኖ የማይገላቸው ለምንድን ነው? እግዚአብሔር እንኳን እናንተን እነዚህን አረሳን ብሎ እያስተማረን ፈሪ አትሆኑ። ፈጣሪያችሁ እግዚአብሔር የዚህን ያህል የሚጠብቃችሁ ነው። የሰማይ አባታችሁ ሳያው ከራስ ጠጉራችሁ አንዲት እንኳን አትነቀልም። ፈሪ ነው አንዳንዱ ሰው፣ ነገሌ ቢደግሙብኝስ፣ ሴል ቢቆጠጥርሱብኝ። ስለምትፈሩ ድግምቱ ሁላ ይደርስባችኋል፣ ፈሪ ስለምትሆኑ። አትፍሩ፣ እግዚአብሔር ምንም ብንሆን ልጆቹን አሳልፎ አይሰጥም። አይ ሰሞኑን ስለሰረኩ ሊገለኝ ይችላል፣ እግዚአብሔር አትበሉ። እግዚአብሔር ታጋሽ ነው፣ ይጠብቃል፣ አይሰለችም፣ ይወዳል። እንኳን እናንተን የሰቀሉትን አይሁድን እንኳን አርባ ዓመት ቆይቷቸዋል። ቸር ጠባቂ፣ በገዛ ደሙ የሚያነጻ ገዛ አካሉን የሚያለብስ በደሙ የሚቀድስ ስጋውን አብልቶ ደሙን አጠጥቶ የሚያከብር በላችሁኝ ጠጣችሁኝ ብሎ ለዚያው ዋጋ ርስት የሚያወርስ ከጠባቂ ክርስቶስን ስለወለደችልን ድንግል ማርያም እግዚአብሔርን በስጋ ወለደችው። ብርሃንን ወለደች፣ ጽድቅን ወለደች፣ እውነትን ወለደች፣ ሕይወትን ወለደች፣ ትንሣኤን ወለደች። ከዚህ የተነሳ ምን አለት እመቤት ማርያም ደስ ይበለች። እሰግድ ለኪ እሰግድ ለኪ እሰግድ ለኪ ወውዬድሰኪ እግዝእትየ ማርያም በከመወደሰኪ ዮሐንስ አፈወርቅ በድርሳኑ ሶስት ጊዜ እሰግድልሻለሁ። ዮሐንስ አፈወርቅ በድርሳኑ እንዲህ ብሎ እንዳመሰገነች እኔም አመሰግንልሻለሁ። ዓመት ሙሉ ጧጧት ዮሐንስ አፈወርቅ ቤተክርስቲያኑ ሳይጠራ አይውልም። ከድንግል ማርያም ቀጥሎ ብቸኛው፣ በቀን በቀን የመጀመሪያው እግዚአብሔር ነው፣ ቤተክርስቲያኑ ሳይጠራ የማይውለው ቀጥላ እመቤታችን፣ ቀጥሎ ዮሐንስ አፈወርቅ ይሄ ሳይጠራ አይውልም። ለምንድን ነው መስላችሁ? የእግዚአብሔር የልብ ወዳጅ ነው። እመቤታችን እጅግ አውድ አጥብቆ የወዳት የነበረ ሰው ነው ቅዱስ ዮሐንስ አፈወርቅ ለጥበብ ዋጋ የከፈለ ነው። መጻሕፍት እንዲገለጡለት ከመምህራን ስር ከተማረ በኋላ እንደገና ደግሞ በገዳም ውስጥ ከአባዶ በአት ዘግቶ ገብስ በመለኪያ እየሰፈረ እየተመገበ ያልተሸከሸከ ያልተፈተገ ገብስ እየበላ ነበር ያጠራ የነበረው እጆቹ ሲደክሙበት መጻሕፍትን ተርጉሞ ሲጽፍ እጁ በጅማት እያሰረ ይጽፍ ነበረ። እንዲህ ያለ አባት ነበረ። የድሆች ጠበቃ፣ የቁስጥንጥንያ ፓትሪያርክ ሆኖ ሳለ ነገር ግን ምዕመናን በቀላሉ እንዲያገኙት ስለሚፈልግ ያለ አጃቢ በከተማው ይንቀሳቀስ ነበረ። ፓትሪያርኩ በእግሩ ማንም ድሃ ብሶቱን እንዲነግረው ይፈልግ የነበረ የድሆች አባት ነበረ። እንግዲህ ዛሬ እንኳን ፓትሪያርኩን አንድን የቤተክርስቲያን አለቃ እንኳን በቀላሉ ማግኘት በጣም ከባድ ሆኗ አልኖሉት ማለት ነው። ቅዱስ ዮሐንስ አፈወርቅ ግን እንዲህ አለ። ቅርብ አባት ነበረ። ለአንዲት ድሃ መሬት ብሎ ነበረ። ከንግስት ጋር ተጣልቶ የተሰደደ የእውነት ጠበቃ፣ የቤተ ክርስቲያን ጌጧ ነበረ። ቤተክርስቲያንን በቃሉ ትምህርት የሸለማት ዮሐንስ አፈወርቅ ማለት ጽሩ የቃል ማለት ነው ነገሩ የጠራለት ነገሩ የተከናወነለት ጉድፍ የሌለበት ቃል የሚናገር ወርቅ የእግዚአብሔርን ቃል አንጥሮ የሚናገር አባት ማለት ነው እና ቅዱስ ዮሐንስ አፈ ወርቅ ከስድስት መቶ በላይ መጻሕፍትን ደርሶ ቤተክርስቲያንን ያስጌጠ የሸለመ መናፍቃንን የመከተ የብሉያትና የሐዲሳትን የተዘጋውን የምስጢር ቁልፍ ፈቶ ለምዕመናን የምስጢር በረከት ያጠገበ ትልቅ አባት ነው። በረከቱ ይደርብን። ቅዱስ ዮሐንስ አፈወርቅ ከተናገራቸው ድርሰቶች አንዱ ይህ ሃይማኖተ አበው ላይ ያለው ነው። ብስራተ መላእክን በተረጎመበት ሉቃስ ወንጌል ምዕራፍ 1ን ከተረጎመበት ድርሳኑ የተገኘ ነው። ብስራት መላኩ ቅዱስ ገብርኤል ለእመቤታችን ያበሳራትን የተናገረ ብስራት ሲተረጉም ነው የተረጎመው። እና ታውቃላችሁ እመቤታችን በምድር ላይ የምትወደው ጸሎት የምትወደው ጸሎት መልአኩ ቅዱስ ገብርኤል ለእሷ ያበሰራት ብስራት ነው። አንደኛው የምትወደው ሉቃስ ወንጌል ምዕራፍ አንድ ከቁጥር 26 ጀምሮ ያለው ማለት ነው። ይሄ እመቤታችን የምትወደው ጸሎት ነው። ቅዱስ ኤፍሬም ይህንን 64 ጊዜ በመጸለይ እመቤታችን በአካል ወዳለበት ቦታ እንድትመጣ አድርጓል። ይህን በቀን በቀን 64 ጊዜ በዕድሜዋ ልክ እየጸለየ መታ ትገለጥለት ነበረ። በጣም ብዙ አባቶቻችን አባ ጊዮርጊስ ጸሎቱ ይሄ ነበረ። ይሄንን በመጸለይ ብዙ ከውሃ ሙላት የዳኑ አሉ፣ የዳኑም አሉ፣ ከገደል ነፃ ያወጡም አሉ። በስድስተኛ ወር ገብርኤል መልአክ የሚለው ቃል ይሄ የዓለም የደስታ ብስራት ነው። ለምንድን ነው እመቤታችን ይሄን የምትወደው ስትሉ፣ የዓለም የሐዘን ግድግዳ የተሰበረበትና ዓለም ደስታን የሰማበት ቃል እግዚአብሔር ስለሆነ ነው። እግዚአብሔር ሰው ሊሆን ለመጀመሪያ ጊዜ የመጣበት የሔዋን ሐዘናው የተቆረጠበት ቃል ይሄ ተፈስሒ። ለመጀመሪያ ጊዜ ደስታ ወደዚህ ዓለም የገባው በድንግል ማርያም ጆሮ ነው። ሐዘን ወደዚህ ዓለም የገባው በሔዋን ጆሮ ነው። አዝነሽ ተክዘሽ ውለጅ ተብሏል። በሕማም ለዲ ተጨንቀሽ አዝነሽ ተክዘሽ ውለጅ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይሁን ተብሎ ሐዘን ለመጀመሪያ ጊዜ ለእኛ የደረሰን በእናታችን በሔዋን ጆሮ ነው። እንኳን ደስ ያላችሁ የሚል ደስታ ደግሞ ለመጀመሪያ ጊዜ የሰማነው በእናታችን በቅድስት ድንግል ማርያም ጆሮ ነው። ስለዚህ የድንግል ማርያም በስርዓት የእግዚአብሔር ደስታ የመላይክት ደስታ የነቢያት ደስታ የሐዋርያት ደስታ የሰማይና የምድር ደስታ የቤተ ክርስቲያን ደስታዋ ነው። ይህ ይህንን እመቤታችን ተፈስህ የሚለውን ቃል ይጠብቁት የነበሩት መላይክት ይጠብቁት ነበረ ለምን ከእሷ ሲወለድ እንደሚያዩት ተስፋ አድርገው ነበርና። ነቢያት ይጠብቁት ነበር፣ አዳም ትንቢታቸው የሚፈጸመው በዚያ ጊዜ እንደሆነ ስለሚያውቁ፣ አዳም ይጠብቀው ነበር፣ እሷ ስትወለድ ሐዘኑ እንደሚርቅለት ያውቅ ስለነበር፣ አጠቃላይ ቤተ ክርስቲያን ምድርና ሰማያት በሙሉ ሰማይ በጣዖት ረክሶ በጣዖቱ ጢስ ረክሶ ስለነበረ፣ ምድር በጣዖትና በሰው ደም ረክሳ ስለነበረ ምድር በክርስቶስ ደም ተቀድሳ የምትባረክበት ጊዜ እንደምትመጣ ስለምታውቅ እጽዋት፣ አይባን፣ እንጨቶች ሁሉ እየተቆረጡ ያለ ተፈጥሯቸው ባልተፈጠሩበት ዓላማ አምላክ ሲደረጉ ስለነበረ እጽዋት ሁሉ አምላክ መጥቶ እውነተኛውን አምልኮ ገልጦ እኛም በተፈጥሮ ጸጋችን መቼ ኖረን እያሉ ይመኙ ስለነበረ የእጽዋት፣ የአዝሬት፣ የአትክልት፣ የአይባን፣ የባሕር፣ የተራሮች፣ የኮረብቶች፣ የደመናው፣ የመብረቅ፣ የሰማይ፣ የምድር የመላእክትና የደቂቀ አዳም ሁሉ ደስታ በድንግል ማርያም ጆሮ በኩል መጣ። እመቤታችን የሁላችንን ደስታ ነው የሰማችል